ተሸነፍኩኝ። ኔትወርክ ነው ብላ ተመልሳ መጣች። እሺ፣ ስሙን ቅር እምትይበትን ምክንያት በደንብ አራሻሽ አስረድን፣ አሳምኝን። ኔትወርክ ነው ችግር በጣም አሳምኝን። ኦኬ፣ ምንድን ነው እያልኩ ያለሁት ይቅርታ ማላደርግበት ምክንያት እ ለልጆች ለምናምን ሳይሆን፣ ለምሳሌ ያው በትጋር ውስጥ አስር ዓመት መቆየት ማለት ትንሽ ነገር አይደለም ማለት ይሄ ሰው ሌላ ቅድመ ነገርኩሽ። ይቅርታ ማድረግ የለት አለ ማላደርግባቸው ይሰማል አቡዬ? አዎ ይሰማል። አሁን እሺ፣ እና ይቅርታ አድርጋለሁ ያልኩበት ምክንያት ቅድም እንደተናገርኩት እኔ ማለት ያው እኔ ከራሴ እንትን ስነግርሽ አቡዬ፣ የአባቴን ገዳይ ይቅርታ አድርጊለት አብሬ እየኖርኩ ያለው ሰው ነኝ። የእውነት ስነግርሽ ማለት ነው እና እኔ በትዳሬ ላይ ይሄን ያህል አስር አመት ቆይቼ። ያባቴ ገዳይ የአባቴ ገዳይ ይቅርታ ጠይቆ ቅርታ ብለ ነው አብረን ኖረን ያለን ሰው ነው። አዎ። ሳይት ማለት ሳይታሰር ስልሽ በፊት ስለሆነ እኔ በእርግጥ ና ልጅ ነኝ፣ ግን ያው ታሪኩን ሰማው ኖ ነው በትዳር ሳይሆን ያው የአንድ አካባቢ ሰዎች ነው ጎረቤታችንን እንደበአል እንደ ማንኛውም ሰው እንጠራራለን፣ ግን ሰውየው በጣም እየጸጸታል ስቲል ነው ማለት ነው በፊት ነው አባቴ የሞተው ግን እኛ አሁን ካደግም በኋላ ነው ታሪክ ነው የሰማነው። እና እንደዚህም አይነት ነገር አለ። እኔ አሁን ለባለቤቴ ቅርታ ማደርግባቸው ነገሮች አሉ፣ ቅርታ አላደርግለት ነገሮች አሉ። ገባሽ ይሄ ሰው አስር አመት ሙሉ ኦኬ በድሏታል። ዲስሪስፔክት ማለት ይሄን ያህል ዲስሪስፔክት ያደርጋትን ነገር ልጅቷ አልተናገረችም። ገባሽ አይደለ? ለምሳሌ ፍቅር አይሰጠኝም ነው ኦኬ አሁን ላይ ግን ተጸጽቶ ይቅርታ ጠይቅባታል፣ አይደለ የሚለወጥበት ነገር ካለ ለዚህ ሰው ቻንስ ይሰጣል። ይቺ ሴት መወሰን በፊት ነበረባት። አስር አመት ሙሉ ጊዜ ማቃጠል ማለት፣ ይቅርታ የማይደረግ ነገር ከሆነ የዛኔ መወሰን ነበረባት። አሁን ግን ተጸጽቶ ይቅርታ ካረገ ይቅርታ ከጠየቃት እነዛን ንብረቶች ወደ ራሷ ስም ያዞር ሆነ፣ ኢቨን ማመኑ በራሱ ጥቅ ነገር ነው። ለምሳሌ መካዲችን ነበር፣ እነዚህ ንብረቶች ይሄን አይደሉም ብሎ በህቱጭ ሲመለስ ይሄን አይደለም ብሎ መካዲችን ነበር። ግን አልካዳትም፣ አምኖ ጥፋተኛ ነኝ ብሎ ይቅርታ ጠይቋታል። ስለዚህ እንደ አንድ ሴት ትዳሯን እንደምታድን ሴት እኔ ትዳሬን ለማዳን ልጆቼን ለማሳደግ፣ ግን ደግሞ ልጆቼን ለማሳደግ ስልሽ ግዴታ ልጆች አስረው ነው ማለት አይደለም። በልጅ ቆዳ ቆዳ የሚቀበር የለም። በቃ ልጆቼ እኔ ስኖር ነው ልጆቼ የሚኖሩት እኔ ከሞትኩኝ ልጆቼ የምንም በቃ እኔ ጤና ስሆን ነው። ግን ምንድነው እኔ በቃ ትዳሬን ለማዳን ስል ምንም ይሄን ያህል የተበደልኩኝ ነገር ከሌለ ባሌ ካለም አጋጠመኝ ምን ካላለ አሁን ተጸጽቶ የሚለወጥ ከሆነ ይቅርታ አድርጌለት የወደፊቱን እንዲለወጥ አድርጓለሁ። ወደፊትስ እንዳትሉኝ፣ ምክንያቱም ችል እየነገረችን ያለችው ያለፈውንና የዛሬውን የወደፊትን ማናችንም አናውቅም። ስለዚህ ዛሬ ላይ ግን እንደ አንድ ባለ ትዳር ሴት ዳሪ ለማዳንስ ይቅርታ አድርግላችሁ ማለት ነው። ኦኬ፣ ለዚህ ላይ ማማዳን ሰጥቲ ይቅርታ ታደርጊ። ፍቅር አለመስጠት፣ ዲስሪስፔክት መደረግ እና የገንዘቡ ጉዳይ ኢምፖርታንት አይደለም ላንቺ ልበት። ትዳር ላይ ኢምፖርታንት ነገር ዋናው ነገር አይማግጥ እንጂ አልማግጠ እቤት ነው ያለው ነው ሰድበኝ፣ ፍቅር ባይሰጠኝ፣ ዋናው ሌላ ሴት ጋር አይሂድ። አይደለም፣ ሀውዬ እኔ እያልኩሽ ያለሁት እንደዚያ ሳይሆን፣ ለምሳሌ አሁን ምን እየጨረኝ በነገርሽ ለም ነበቄ ነበረ የእኔም ጥያቄ ነበረ። እሱ ነው ሲቀጥል ማለት ነው። አንቺ ከአባት ገዳይ ጋ ምናምን ብለሻል እና በሱ ርዕስ ማውራት ፈልጌ ሳይሆን ምሳሌ ስለሰጠሽ እኔም ምሳሌ ልሰጠልሽ ስለፈለኩኝ ነው። እሱ ቅድም ሀቡም ስትገልጸው ነበረ፣ የሆነ ሰው በሆነ አጋጣሚ የሆነ ወንጀል ይሰራና ይጸጸታል። ይቅርታ ነው እሱ በቃ ተሳስቶ ይሆናል ያ ሰው እንደዚህ ያደረገው። ኦኬ ቅርታ አድርገሽለት እየኖርሽ ነው። ነገር ግን ይሄ አስር ዓመት ሙሉ አንዴም ይቅርታ ጠይቋት ማለት አንዴ ብላ ነገረችለኛ ሌላም ጊዜ በተደጋጋሚ ቅርታ እየጠየቃት ሊሆን ይችላል፣ አናውቅም። በተደጋጋሚ ቅርታውን ተቀብላ እች ልጅ አስር ዓመት ሙሉ አብራ ሆናለች። አስር ወደ አስራ አንድ እየሄድን ነው፣ ሰው ወደ አስራ አንድ እየሄድን እኔ ቅርታ አድርጌለት እየኖርኩኝ ሳለ አሁንም አላቆምም፣ በእነሱ ስር ማድረጉን የገንዘብን፣ ሆ አላቆመም፣ አላቆመ አልቆመም፣ አልቆመም። መጨረሻ ላይ በደንብ አዳንቀሽ ከሆነ አሁንም ድረስ ሁለተኛው ቮይስ ላይ ማለት ነው። አላቆመም ብላለች መጨረሻው ቮይስ ላይ ማለት ነው። ሲቀጥል ምን አይነት ምን አይነት ማለት ይሄ ሴትነታችንን ራሳችን በራሳችን ካላከበር ነው ማለ ያከብርል ነው ሴትነትሽን ትረሿለሽ ምክንያቱም በቃ ለትዳር ስለሆነ ገብቶሻል እንጂ ለራሳሽ አይደለም። ምክንያቱም ይህ ሰው ጊዜ እኮ ሰው ይፋቀራል ይጋቧል፣ ወይ ደግሞ በቤተሰብ ይጋቧል። ይነጣም ላይነጣ ግን አስር ዓመት ሚሊዮ አላከበራት አስር ዓመት ሚሊዮ አላፈቀራት ወንድ ዛሬ ላይ ተነስቶ ከዚህ በኋላ ሊያፈቅራት አይችልም። ከዚህ በኋላ ሊያከብራት አይችልም። ገባሽ? ተረድተሽኛል? ማለት ፍቅረኝ አላለችኝም ፍቅረ

ቤተሰቦች ከቤተሰቦቹ ከቤተሰቦቹ ከእሷ የሚያሸሸው ነገር አይኖርም። በቀጣቱ ትዳር ከያዝሽ በኋላ ትጠማመሪያለሽ፣ ትመካከሪያለሽ። ተመካክረች ነው ምንም ነገር የምታደርጊው። ቤተሰብ መርዳት፣ ወንድ ልጅ ካገባ በኋላ ቤተሰብን መርዳት መቆም ያለበትም መርዳት አለበት። የእሱንም አደለም፣ የእሷንም ቤተሰብ ጭምር እርዳታ የሚያስፈልጋቸው ከሆነ መርዳት አለበት። ነገር ግን ከሚስቱ ጋር ከባለቤቱ ጋር ተረዳርቶ፣ ተመካክሮ ነው መሆን ያለበት። አደለም እንዴ? ተመካክሮ ነው መሆን ያለበት። ማለት ምን ታመጫለሽ? ምንም አታመጣም። እሷ በቃ የቤት ቅምጥ ናት። በቃ ተቀመጥ እንደቃ ተቀምጣለች። እኔና ድርት ትባላለች ታደርጋለች አለቀ። እንደዛ ከሆነ ያልሽ ያሰብሻለሽ በቃ ተቀምጣለች። ቤት ዳሪና ትዳሪ ነው አኖራለሁ፣ ቤቴን አኖራለሁ። ከዛ ውጭ ግን ለሚመጣው ለእኔ ክብር አልጨነቅም አይነት ነገር እኮ ነው እንጂ ንግግር። ሰላም ሁላችሁንም እግዚአብሔር ይመስገን። ሀ ጊዜ ስላየሽ ደስ ብሎኛል። እኔ ይቅርታ አላደርግለትም፣ ይቅርታ አርጉልኝና ማለት ነው። ግከዝ አንደኛ ነገር ማለት ነው ባልና ሚስት አንድ ነው። እንዴት ነው ይሄ ሰው ተደብቆ እህቶቹ ጋር ንብረት የሚያፈራው? አንድ ቀን እንደሚለያት ያውቃል። አንድ ቀን ኢቭን ደግሞ በጣም ያናደደኝም እንደሆን ለልጆቹ አስብም ማለት ነው። እሱ አያድርገበትና አንድ ነገር ቢሆን እነዚህ ሰዎች እኳን ሳንቲም የላቸውም። ልጆቹ ለምን የሚቀመጠው ገንዘብ እህቶቹ ጋር ነው? ልጆቹንም አይወድም። በነገራችን እሷን ብቻ ሳይሆን አይወዳትም። አንድ ሰው ሲወድሽ ያከብርሻል። አስብ ውስጥ አንቺ ስራ የሚያሰራኝ ሰው፣ ብር ደመወዝ የሚከፍልሽ ሰው፣ ምግብ አቅርበሽ ልፊ ከዚህ ስታስጠይ ብልሽ ዲስ ሪስፔክት ይሄ ነው። ቤት ውስጥ በጣም ከበሽታ የባሰ በሽታ ቤት ውስጥ አብሮሽ የሚኖር ሰው ሳያከብሪሽ ሲቀር ነው። ቢከስ ኮንፊደንስሽን ይወስደዋል። በቃ እኔ ብቁ አይደለውም ማለት ትጀምሪያለሽ፣ ራሳሽን ታሳንሻለሽ። ለምን አብሮሽ የሚተኛው ሰውዬ እያከበረሽ አይደለም። እንዴት እንደዚህ አይነት ሰው ይቅር የሚደረገው ነው። በክብር እያያቸው ሊሆን ይችላል ተጠጪው። ይሄ ባልየው እኮ አያከብርም፣ ሚስቱን የማያከብር ሰው እኔ ይቅርታ አድርጊልኝ ልጅሽ እኮ እኛ ከእናት እና ከባቶቻችን የሆነ ፐርሰንት ይዘን ተቀብጠናል አይደል? ትዳር ላይ ስንገባ እኮ የእናቴም ነው። እኔ እንደ እናቴ አይነት ሚስት መሆን ነው የምፈልገው። ገብቶሻል? የምትቀበላት ነገር አለ። ልጆቹ አሁን አስቢው፣ በቃ ውሸታም፣ ድብቅ ልጆች እያሳደገ ነው ይሄ ሰውዬ ማለት ነው። ቢከዝ ከሚስቱ ተደብቆ ልጁ ሲያድቅ ለሚስቱ ክብር የሌለው ሚስቱን የሚሰድብ የማያከብር ነው። ኢቭን ለአቅም ምናምን ሲደርሱ ልጆቹ እናታቸውን የማያከብሩ እንኳን ሚስታቸውንማ። እኔ በፍጹም ይቅርታ አርጉልኝ እና ይቅራልሉ እንደውም ይሄን ያለው አቡዬ እያለችሽ ነው። ያው በጣም የሚከራከር ከሌለ ሁሉም ማምኗል፣ እና ከባድ ነው በጣም ያው እኛ ስጥክብር አይሰጥሽም፣ እምነት አይሰጥሽም፣ ስለማያምንሽ ነው። ትዳር ላይ ደግሞ ፍቅር፣ እምነት፣ መከባበር እንጂ ምን ሆነን? በመከባበር ነው፣ ከዛ መተማመን ነው፣ ከዛ ፍቅር ይቀጥናል። ካላገነኝ ቅጥታ አልሰጠኝ ካላከበረኝ እኔ ምን አደርጋለሁ? ዛ ቤት ምንድን ነኝ እኔ ነገር እናመሰግናለን ወደ አዲሱ ታሪክ ነው። እናመሰግናለን እናመሰግናለን። ወደ አዲሱ ኒት ሶስተኛ ታሪክ ነበር። ጀምጀመሪ ታሪክ ምን ነበር? በሳውዲ ባህር ላይ የማገጠው አንደኛ፣ የማገጠው ሁለተኛ ደግሞ የእምነቱ። አሁን ደግሞ ሶስተኛው ታሪክ ምን ይሆን? እሺ እንሄዳለን ወደ ሶስተኛው ታሪክ። ቤተሰብ ፎሎ እያደረጋችሁ ዶክተር ሀበባንና አሜንን ፖሎ አድርጓቸው።

እዚሁ መናገር ትችያለሽ ከፈለግሽ። የሰው ታሪክን አይቻልም። ምን ቢሆኑ በኢትዮጵያ ነው እንደ ሁለት ሰዓት በኢትዮጵያ